የኢትዮጵያን ብልጽግና ለማረጋገጥ በምናደርገው ሂደት ሁሉ የሚገጥሙንን ፈተናዎች ወደ መልካም አጋጣሚዎች እየቀየርን ጉዟችንን እንቀጥላለን አሉ ጠቅላይ ሚኒስትር ዐቢይ አሕመድ። ሰባተኛው ዙር የታማኝ ግብር ከፋዮች የእውቅናና ምስጋና መርሃ ግብር በአዲስ ኢንተርናሽናል ኮሚኒኬሽን ማዕከል ተካሂዷል። በለጠ ታረቀኝ ዝርዝር አለው። ሀገራት ሉዓላዊነታቸው የሚከበረው ከጥገኝነት ተላቀው የውስጥ ገቢያቸውን ማሳደግና በኢኮኖሚ መበልጸግ ሲችሉ ነው። ይህ እውን መሆን የሚችለው ደግሞ ግብር ከፋዮቻቸው ታማኝና ኃላፊነት የሚሰማቸው ከሆኑ ነው። ኢትዮጵያ በሰባተኛው ዙር የግብር ከፋዮች እውቅና መርሃ ግብር ሰባት መቶ ታማኝ ግብር ከፋዮቿን አመስግናለች። የገቢዎች ሚኒስቴር ከኢትዮጵያ ጉምሩክ ኮሚሽን ጋር በመተባበር ባዘጋጀው የታማኝ ግብር ከፋዮች እውቅና መርሃ ግብር ንግግር ያደረጉት የገቢዎች ሚኒስትር ወይዘሮ አይን ዓለም ንጉሴ በ2017 ዓ.ም መቶ ነጥብ ሁለት ቢሊዮን ብር የታክስ ገቢ መሰብሰብ መቻሉንና በ2018 ደግሞ 1.28 ትሪሊዮን ብር ለመሰብሰብ ታቅዶ ወደ ስራ ተገብቷል ብለዋል። እንደ ሀገር ለመጀመሪያ ጊዜ የትሪሊዮን ታክስ ገቢ ጉዟችንን ማሳካት በመቻላችንም እንኳን ደሳላችሁ ብለዋል። ሚኒስትሯም በ2017 በጀት ዓመት ከዚህ በፊት ከነበረው ከፍ ያለ የታክስ ገቢ ቅድ ብር 927 ቢሊዮን ለመሰብሰብ ግብ ተጥሎ ነበር። እቅዱን ለማስፈጸም በተደረገ በቂ ቅድመ ዝግጅትና የተግባር እንቅስቃሴ በበጀት ዓመቱ መጨረሻ ከሀገር ውስጥ ታክስ ብር 484 ነጥብ 49 ቢሊየን እንዲሁም ከውጭ ንግድ ቀረጥና ታክስ ብር 415 ነጥብ 73 ቢሊየን በድምሩ 900 ነጥብ ሁለት ሁለት ቢሊየን በመሰብሰብ የእቅዱን 99 ነጥብ 99 በመቶ መፈጸም ተችሏል። ይህ አፈጻጸም ካለፈው በጀት ዓመት ተመሳሳይ ወቅት አንጻር ሲነጻጸር የብር 387 ነው ነጥብ 39 ቢሊዮን ወይም የ75 ነጥብ 5 በመቶ እድገት አሳይቷል። እንደ ሀገር ለመጀመሪያ ጊዜ የትሪሊየን የታክስ ገቢ ጉዟችንን በጋራ እውን ማድረግ ችለናል። እንኳን ደስ አላችሁ ማለት እወዳለሁ። በያዝነው 2018 በጀት ዓመት በፌዴራል ደረጃ ብር 128 ትሪሊየን ለመሰብሰብ ዝግጅት አድርገን ወደ ስራ ገብተናል። በመርሃ ግብሩ በክብር እንግድነት የተገኙት ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ኢትዮጵያ መበልጸግ የምትችለው ታማኝ ግብር ከፋዮችና ቁርጠኛ መሪዎች ሲኖሯት እንደሆነ ገልጸው ታማኝ ግብር ከፋዮቹ ለሀገራቸው እድገት አስተዋጽኦ በማበረከታቸው እንኳ እንኳን ደስ ያላችሁ ብለዋል። ታማኞችን ማመስገን እና የነሱን ደስታ መጋራት መበልጸግ ማደግ ለሚፈልግ ሀገር በእጅጉ አስፈላጊ ስለሆነ ሁላችሁንም እንኳን ደስ ያላችሁ፣ ሁላችሁ ወዳለሁ፣ ጠቅላይ ሚኒስትሩ ሲናገሩ ሀገርን ወደ ላቀ ደረጃ በማሻገር ሂደት በቀጣይ ታማኝ ግብር ከፋዮች ከትርፍ በላይ ለማህበራዊ ተልእኮ እንዲዘጋጁ የሀገርን ጥቅምና ትውልድን ሊያስቀድሙ እንደሚገባም ገልጸዋል። ሰርቶ ከግማሽ ቢሊየን ብር በላይ ግብር የሚከፍል ሰው ከትርፍ በላይ ለማህበራዊ ዓላማ ራሱን ማዘጋጀት ይኖርበታል። ሁለተኛው በስኬትም በተግዳሮትም ከመንግስትና ከህዝብ ጋር የምትጋሩ ታማኞች መሆን አለባችሁ። ሶስተኛ የሀገርን ጥቅምና ትውልድን የምታስቀድሙ መሆን አለባቸው። በመንግስት በኩል ኃላፊነታቸውን በሚገባ ለተወጡ የወርቅና በላይ ደረጃ ተሸላሚ ለሆኑ ታማኝ ግብር ከፋዮች በአየር መንገድ ጉዞ በቪአይፒ እንዲጠቀሙ እንዲሁም ሰላሳ ልዩ ተሸላሚዎቹ ደግሞ በተለይም ባለቤቶቹ ኢትዮጵያዊ ከሆኑ ዲፕሎማቲክ ፓስፖርት እንዲሰጣቸው መንግስት መወሰኑንም ነው ጠቅላይ ሚኒስትሩ የተናገሩት። ወርቅና ከዚያ በላይ ተሸላሚ የሆኑ ዜጎች ምርጥ ዜጎች ስለሆኑ በቪአይፒ ኤርፖርት እንዲስተናገዱና በኤርፖርት ያለው መስተጓጉል እንዲቀንስ መንግስት ወስኗል። ሁለተኛ ሰላሳ ልዩ ተሸላሚዎች የኢትዮጵያ ዜጎች ከሆኑ ባለቤቶች ወይም ሲዮዎች ዲፕሎማቲክ ፓስፖርት ይሰጣቸዋል። ከሰላሳዎቹ መካከል የኢትዮጵያ ኩባንያ ለሆኑት ከንግድ ገቢዎች ኤአይች ጋር በመነጋገር አስፈላጊውን ድጋፍ በማድረግ ከኢትዮጵያ ውጪ በተመረጡ የአፍሪካ ሀገራት ኢንቨስት እንድታደርጉ መንግስት የኢንቨስትመንት አርም አድርጎ ከእናንተ ጋር ይሰራል። ኢትዮጵያ የጀመረችው የብልጽግና ጉዞ በፈተናዎች አይደናቀፍም። ይልቁንም ፈተናዎችን ወደ ድል እየቀየርን ተባብረን ሀገራችንን ወደ ላቀ ደረጃ እናደርሳለን ሲሉም ነው ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ የተናገሩት። መንግስታችን በችግር የማይታጠር በመፍትሄ የሚሻገር መንግስት ነው። የሚገጥማት ማንኛውም ፈተና ካለ መንግስት እንደ መልካም ዕድል የሚወስደው ይሆናል። ከእያንዳንዱ ፈተና፣ ከእያንዳንዱ ተግዳሮት ኦፖርቱኒቲን ፈልቅቀን እያወጣን የኢትዮጵያን ብልጽግና የምናፋጥን እንጂ በሚገጥሙን ቻሌንጆች የምንቆም መሆን የለብንም።